ሰላም ሰላም፣ የኒዋኪን ስፖርት ቤተሰቦች እንደምናላችሁ። ዛሬ ሰኔ 11 2017 ምሳ ሰዓት ላይ የተሰሙ ታማኒነት ያላቸው አጫጭር እግር ኳሳዊ መረጃዎችን ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ በየጊዜው ምለቃቸው እግር ኳሳዊ መረጃዎች እንዲደርሷችሁ የደወል ምልክቷን መጫናችሁን አዘንጉኝ። አብራችሁን ቆዩ። ፈጠን ፈጠን ብዬ እግር ኳሳዊ መረጃዎችን ዛሬ ምሳ ሰዓት ላይ የተሰሙ እግር ኳሳዊ መረጃዎችን ወደ እናንተ አደርሳለሁ ማለት ነው። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከጋዜጠኞች ጋር በነበረው ቆይታ ስለ ሪያል ማድሪድ የሚቆዩ ተጫዋቾች ወይም እንዲሁም ደግሞ አዳዲስ ስለፈረሟቸው ተጫዋቾች መረጃን ሰጥተዋል ለጋዜጠኞች ማለት ነው። ዣቪ አሎንሶ ቀድመው ያነሱት ነገር ቢኖር ስለ ቬኒሴስ ጁኒየር ነው። ከቬኒሴስ ጁኒየር ጋር ብዙ ተወያይተናል። በመጀመሪያዎቹ አስር ሰከንዶች ውስጥ ስለ ቬኒሴስ ጁኒየር መልካምነትና ምን ያህል ትጉ ተጫዋች እንደሆነ ልቡም ቅልብ እንደሆነ ተረድቻለሁ። በሪያል ማድሪድ ቤት ውስጥ ማሳካት ለምፈልጋቸው ነገሮች የሚያግዘኝ አንዱና ዋነኛው ተጫዋች ቬኒሴስ ጁኒየር ነው ሲል ተናግረዋል። ቀጥለውም ሲናገሩ ስለ አርዳ ጉላርና ስለ ብራዚላዊ ኤድሪክ ተናግረዋል። ዣቪ አሎንሶ በእኔ በሪያል ማድሪድ አሰልጣኝነት ዘመኔ ላይ አርዳጉላርና ኤድሪክ ብዙ ጊዜ ሲጫወቱ ትመለከቷቸዋላችሁ። ቃል ለዛም ደግሞ ቃል እገባላችኋለሁ። እጅግ በጣም ብዙ ሰዓትን በእኔ አሰልጣኝነት ዘመን ውስጥ ይጫወታሉ በሪያል ማድሪድ ማሊያ ሲል ስለ አርዳ ጉለር እና ስለ ኤድሪክ ተናግሯል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ በጋዜጠኞች ስለ አዲስ ፈራሚው ፍራንኮ ማስታንትኖ ተጠይቀው ዣቪ አሎንሶ በማስታንትኖ ዙሪያ ምንም አይነት መናገር ምንም አይነት ነገር ልነግራችሁ አልፈልግም ምክንያቱም ደግሞ ሚስጥር ነው ሲል የሪያል ማድሪዱ አዲሱ አሰልጣኝ ዣቪ አሎንሶ ተናግሯል። ሚስጥር ስለሆነ ስለ ማስታንቱ ነው ምንም ነገር አልነግራችሁም፣ ብቻ ግን ነገረን ብላችሁ የምታስገድዱኝ ከሆነ ማስታንቱ ነው እጅግ በጣም ተመችቶኛል፣ በእኔ የአሰልጣኝነት ዘመን ውስጥ በጣም የምጠቀመውና ምርጥ የልጅ ነው ሲል ስለማስታንቱ ማስታንቱ ነው ተናግሯል ማለት ነው። ሌላኛው በሪያል ማድሪድ ይቆያል ወይ ወይንስ ይለቃል እየተባለ እጅግ በጣም እየተወራበት የሚገኘው ብራዚላዊ ሮድሪጎ ነበረ። ሮድሪጎን ምንም አይነት ጥርጣሬ አይግባችሁ፣ ሮድሪጎ እጅግ በጣም ታለንትድና ምርጥ፣ ከዚህ ቀደም ከሪያል ማድሪድ ውጪ በነበርኩበት ሰዓትም የምከታተለውና የምመለከተው እጅግ በጣም ባለተስጦ ብራዚላዊ ወጣት ነው ሮድሪጎ አብሮን ይቆያል ሲል የሪያል ማድሪዱ አዲሱ አሰልጣኝ ዣቪ አሎንሶ ለጋዜጠኞች ምላሽ ሰጥቷል ማለት ነው። ከሪያል ማድሪድ ዜና ስንወጣ ስለ ቦሩሲያ ዶርትመንድ እናውራ። የቦሩሲያ ዶርትመንዱ አዲሱ ፈራሚ ጆቤ ቤሊንጋም የጁዲ ቤሊንጋም ታናሽ ወንድም ማለት ነው። ጆቤ ቤሊንጋም ከቦሩሲያ ዶርትመንድ ጋር የመጀመሪያውን ጨዋታ በክለብ ወርልድ ካፕ ላይ ተቀይሮ በመግባት መጫወት ችሏል ማለት ነው። ሌላኛው ዜናችን የሚሆነው ማይክል አርቴታ የማይክል አርሰናልን ይመለከታል። የማይክል አርቴታ ቀኝ እጅ እንደሆነ የሚነገርለት ካርሎስ ኩስታ ዛሬ አርሰናል እንደሚለቅ ታውቋል ሲል ፋብሪዚዮ ሮማኖ መረጃን ይዞ ወጥቷል። ፋብሪዚዮ ሮማኖ እንግዲህ እጅግ በጣም ተአማኒነት ያላቸው መረጃዎችን ነው የሚያደርሰው። ሌላኛው ወደ ስፔን ስንጓዝ የአትሌቲኮ ቢልባኦ ተጫዋች ስፔናዊው ኒኮ ዊሊያምስን ይመለከታል። የአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ ከአርሰናል፣ ከማንቸስተር ሲቲ እንዲሁም ደግሞ ከቼልሲ ጋር ተያይዞ ስሙ እየተነሳ የሚገኝ ታዳጊ ተጫዋች ነው። ኒኮ ዊሊያምስ እንግዲህ ዛሬ ላይ ምሳሳት ላይ በወጡ መረጃዎች እንደወጡ መረጃዎች ከሆነ ኒኮ ዊሊያምስ አትሌቲኮ ቢልባውን ምለቅ ከሆነ ወደ ባርሴሎና ማቅናት እንደሚፈልግ ለወኪሉ ተናግሯል ማለት ነው። የባርሴሎና ተጫዋቾችም ኒኮ ዊሊያምስ ባርሴሎናን እንዲቀላቀል እያግባቡት እንደሆነ፣ ስፔናውያን የባርሴሎና ተጫዋቾች እያግባቡት እየሰሩበት እንደሆነ በስፋት እየተዘገበ ይገኛል። ፋብሪዚዮ ሮማኖም እንደዘገበው ከሆነ ኒኮ ዊሊያምስ አትሌቲኮ ቢልባውን ምለቅ ከሆነ ባርሴሎና ነው ማምራት የምፈልገው ሲል ለወኪሉ እንደተናገረ ተዘግቧል። የኒኮ ዊሊያምስ ቤስት ፍሬንድ እንግዲህ በስፔናዊ ታዳጊ ተጫዋች ላሚን ያማል እንደሆነ ይታወቃል። ላሚን ያማልም በብሔራዊ ቡድን ከኒኮ ዊሊያምስ ጋር እጅግ በጣም ጥምረታቸው ይወደድላቸዋል። ና ኒኮ ዊሊያምስን ወደ ባርሴሎና እንዲቀላቀል ከማከሩትና እያግባቡት ካሉ ተጫዋቾች መካከል ቤስ ፍሬንዱ ላሚን ያማል ተጠቃሽ ነው ማለት ነው። ይህን ተከትሎም ኒኮ ዊሊያምስ ሰባ ፐርሰንት ወደ ባርሴሎና አትሌቲኮ ቢልባውን የሚለቅ ከሆነ ወደ ባርሴሎና ሊያመራ እንደሚችል ፋብሪዚዮ ሮማኖ ዘግቧል። ሌላኛው ዜናችን የሚሆነው ፌነርባቼን ይመለከታል። የቱርኩ ክለብ ፌነርባቼ የሪያል ማድሪዱን ሉካስ ቫስኬዝን ለማስፈረም ጥረት ፍላጎት ማሳየታቸውን ፋብሪዚዮ ሮማኖ ይዞ የወጣው መረጃ ያመላክታል። እንግዲህ ሉካስ ቫስኬዝ ጁላይ ላይ ከሪያል ማድሪድ ጋር ያለው የውል ኮንትራት ይጠናቀቃል። ይህን ተከትሎም ቀድሞ ካይል ወከርን ከኤሲ ሚላን በውሰት ውል ማስፈረም የፈለጉት ጆዜ ሞሪኒዮ ለፌነርባቼ እንግዲህ ሉካስ ቫስኬዝን በክረምቱ የዝውውር መስኮት ከጁላይ ላይ ኮንትራቱ የሚጠናቀቀውን ሉካስ ቫስኬዝን ከሪያል ማድሪድ ወደ ፌነርባቼ ወደ ቱርኩ ሊግ ፌነርባቼ በማምጣት የተከላካይ ስፍራቸውን ማጠናከር ይፈልጋሉ ሲል ፋብሪዚዮ ሮማኖ ይዞ ወጣው መረጃ አመላክታል። እንግዲህ ይህንን ይመስላል ዛሬ ምሳ ሰዓት ላይ የተሰሙ እግር ኳሳዊ መረጃዎቻችን። ኒውያኪን ስፖርትን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ፣ በየጊዜው መለቃቸው እግር ኳሳዊ መረጃዎች እንዲደርሷችሁ የደወል ምልክቷን ተጭናችሁ መጠበቃችሁን አዘንጉ። ይመቻችሁ።